ናታን ያፌትን ፈነከተው የፈነከተበት ምክንያት ኤፍራታ እርጉዝ ናት። እርግዝና ደግሞ የማን እንደሆነ ተናግራ ነበረ። እናም ለማን የተናገረችው ለናታን። ልጁ ያንተ ነው ብላ ስትናገር በዛ ምክንያት ከዛን ያፌት ያው ከዚህ በፊትም ሲጠረጥር አልነበር ዘሎን ንቅ ሲያደርጋት እንዲህ እንዴት ምን ብደፍር ነው ሚስትክ አደለች? ምን እንዴት እንደዚህ ታንቃት አለ ብሎ ፈነከተው ማለት ነው። ናታን ያፌትን ፈነከተው፣ ደም በደም አደረገው። ቤዛ ደግሞ እንደዚህ ያፈጠጠችበት ምክንያት በባለፈው የምታስታውሱ ከሆነ ፂ ራሷን ሲጥ ለማድረግ በተዘጋጀችበት ሰት እሷ ግን ራሷን ለማጥፋት ያንን ተንኮል የሰራችው ግን ከቤዛ ጋር ነው። ለምን ይሄንን ተንኮል የሰሩት ቢኒያም ቀጥታ ጺንን እንደሚያፈቅራት ና እንደማያፈቅራት ለማረጋገጥ ያህል ነው። ሰላም ሰላም፣ ውድና የተከበራችሁ በያላችሁበት በስፍራ ሰላማችሁ ይብዛ። ለዚህ ቻይናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። የሐረግ ድራማ ምርጡና እንዲሁም አስተማሪ ድራማ እና ውድና የተከበራችሁ እንደተለመደ አስቴታችሁን በኮሜንት አስቀምጡ። ማለት ነው እንዳልኳችሁ ናታን በጣም ስሜታዊ ስለነበረ ያፌትን ቀወረው ማለት ነው። ደምበደም አደረገው፣ ፈነከተው። በማን በኤፍራታ ምክንያት ነው። ኤፍራታን በጣም ነው የሚወዳት። ጨረቃዬ እያለ ነው እንደውም የሚጠራት እና ጨረቃዬ እያለ ይጠራታል ማለት ነው። ስለዚህ ኤፉ የሆነ ነገር በፊት ለፊቱ ስትሆን ናታን መቼም ቢሆን አይፋታም፣ ሁላችንም ጠንቅቀን እናውቃለን ማለት ነው። ስለዚህ በተፈጠረው ነገር በሙሉ ናታን በጣም ተናዶ ስለነበር ነው እንደዚህ ደምበደም ያደረገው፣ የቅውርውር አድርጎ የለቀቀው ነገር ግን አሁን ላይ በዲኤን ምርመራ ራሱ ተረጋግጧል። የማን የናታን መሆኑ ተረጋግጧል፣ ኤፍራታ ያረገዘችው ልጅ ማለት ነው። ያፌት ጉዶ ነው። ያፌት ተበላ በሉኝ፣ ያፌት ተበላ። ሲቀጥል ደግሞ ዲያራና ናታን ያው እንደምናየው በቃ ዲያራ ታፈቅሯለች ናታንን። ናታን ደግሞ ለእንጀራው ሲል ያው አንገቱን ደፍቶ እየሰራ እንደሆነ እናውቃለን። የዲያራ እናት ደግሞ ልጄን እንዳትቀርባት ልጄ ቶሎ ነው የምታፈቅረው። ካፈቀረችግ ደግሞ አንድ ነገር ከሆነች እኔ ከጭንቅላት አልወርድም። አንድ ነገር ከሆነች እስከ ጥግ ድረስ ምናምን እያለች ስታስፈራረው ነበረ። ስለዚህ እሱ ዲያራንም ለመቅረብም አይፈልግም ለማውራትም አይፈልግም። ብቻ አይምሯን ለመጠበቅ ያህል በቃ እና ስትለው ይሄዳል፣ ያወራሉ። ነገር ግን በአሁኑ የሚገርማችሁ ነገር ዲያራ የዲያራን አባት የዲያራ እናት መግደሏን ስታውቅ ከወንድሟ ጋር ሲከራከሩ ነበረ፣ እናም ሰምታለች። እሷ ትምህርት ቤት ሊሄድ ነው ብላ ቦርሳዋን ተሸክማ እናቷን ስማ በረንዳው ላይ ነበረች። እንደ አጋጣሚ ያው ኤክስፓየርድ ያደረጉ እቃዎችን ነው የምታስገባው በድርጅቱ ላይ ማለት ነው። እና ልጇ እንደ ድንገት ሲመጣ ሸፈነችው በቦርሳው ግን ይታያል። የሚገርማችው ነገር ከዛ በኋላ እንዲህ አፍጦ ሲያት ምን ታያለክ? ምን ታያለክ አለችው። ምን ሚታያለና ነው? ኤክስፓየርድ ያደረገውን አመቶ እዚህ ለሰው መሸጥ የትኛው ቁም ነገር ሆኖ ነው አላት። በል ስነ ስርዓት ያዝ፣ አሁንስ አበዛክው ልጅ አለችው። ምኑን ያበዛውትኛ አለና፣ አይኑን አፍጦ ቀጥ እያለ ሲመጣ፣ አንተ የማይረባ ልጅ ነው ያለችው። የማይረባ ምንድን ነው ያለችው? እንደዛ አለችው። እንዲነሽ እና አባቴ ነው መሰድ ቢው በወጣበት እንዲቀር ያደረግሽው ራሱ አንቺ ነሽ። ማላቅ መሰለሽ እንዴ? ዝም ስል ለምንድን ነው እምትከታተኝ ለምን ትነክኛለሽ? ተይኝ ልኖርበት ብሎ በቃ የሌለ ፌን ትነቅሎ። የዲያራ ወንድም ከዲያራ እናት ጋር ሲጣላ ዲያራ ደግሞ ለከም ስታዳመጥ ነበረ። ተደብቃ ተደብቃ እያዳመጠች እያለ ምንድን ያለችው ወይኔ እናቴ፣ ምን አድርጋ ነው አባቴን የገደለችው እናቴ ናት እንዴ? ይህማ ሊሆን አይችልም። እኔ እኮ ማሚን በጣም አምናት ነበረ ማምን ወዳት ነበረ በቃ አሁን የማንንም አይን ማየት አልፈልግም ብላ ትምህርት ቤት ሄዳል ብላ በዛው ፎርፋ መጠጥ ቤት ሄደች መጠጥ ቤት ሄዳ መጠጥ እየጠጣች ዋለች መሸ ከዛ የዲያራ እናት ደወለች እና ኧረ እባክህን ናታን ልጅ አንተ ጋም ካለች መኖሯን አሳውቀኝ አትደብቀኝ ስትለው ኧረ የዲያራ እናት እኔ ለምን ዋሾታለሁ ብቻ እደውለላታለሁ ካነሳችን ሌለኔ ሲል እባክህን ደውል ናታን እባክህን ደውል በጣም አስቸኳይ ጉዳይ ነው። እስካሁን ድረስ አልመጣችም ወይ አግተዋት ይሁን እንዴ? አሁንስ ተሰቃየው እያለች ስትወተውት ናታን ሲደውል ለናታን አነሳች። ለናት ይሆን ቢያለች ወንድሟም ደውሎላት ነበረ። ወንድሜ እሺ ወድሻለሁ በለኝ እንደ ድሮ ኬክ ምናምን አብረን እንበላለን፣ እንደዚህ እንደዚህ ስትለው ወንድሟም እሺ ችግር የለም የኔ እህት፣ አንቺ ያለሽበት መጥቼ ነው የሚወስድሽ፣ ዛሬ የምትፈልጊው ነገር ሁሉ አደርግልሻለው አለ ወንድሟ ማለት ነው። ከዛ ከእናቱ ጋር ደግሞ ጥሉን ገጠመ እንደገና። ቆይ አንቺ ልጅቷ ምን ብታደርጊ ነው እንደዚህ የምትሽሸው? ምን ቢፈጠር ነው? የሆነ ነገር ማ አድርገሽ ነው? የሆነ ነገር ባታደርጊ ይሄ እንደዚህ የሚፈጠር አይመስለኝም ብሎ ሲከራከር ነበር። እና እንዳልኳችሁ የዲያራ ወንድም ከዲያራ እናት ጋር መጣላት ጀመረ ማለት ነው። የመጀመሪያውን ያለፈውን ታሪክ እያስታወሰ ከዲያራ እናት ጋር ከእናቱ ጋር ማለት ነው መስማማት አልቻለም ማለት ነው። በጣም ከባድ ነው። እናም ወንድሜ እንደ መጀመሪያው የምትንከባከበኝ ከሆነ ወንድሜ፣ ችግር የለውም፣ እሺ። እና እናት ትወስደኛለህ፣ አለበለዚያ ግን በፍጹም አልመጣም ስትል፣ እንዴ ምን ሆነሻል ዲያራ? የኔ እህት የምትፈልግን ሁሉ እኮ አደርግልሻለሁ። ኝ እባክሽን፣ እንደዚያቱኝ የኔ እህት፣ የምትፈልጉን ሁሉ አደርግልሻለሁ አለ የዲያራ ወንድም። ዲያራም እሺ ወንድሜ እወድሃለሁ። ሽሽ እወድሻለሁ አትለኝም ስትለው እሱም የኔ እህት በጣም እኮ ነው የምወድሽ አላትና መለሰላት። ከዛም በኋላ በስተ መጨረሻ ምን ቢሆን ጥሩ ነው? የሚገርማችሁ ነገር ማለት ነው መጣና ሊወስዳት ሲል መጣው ሊወስዳት ሲል ወይኔ ወንድሜ መጣ እኮ ናታን እንኳን ደስ ያለሽ አትለኝም እንዴ? ሁሉንም ነገር እኮ አረግልሽ አለ ብሎኛል። ታድዬ ታድዬ እያለች እየዘለለች እየተጫወተች እያለ መጨረሻ ላይ ከዛም በኋላ በጣም በቃ ደስታዋን አልቻለችም። በነገራችን ላይ የሌለ በቃ ምንበላችሁ ደስታዋን በፍጹም አልቻለችም። በቃ ደስታዋ ከመጠን በላይ ሆነ። ደስታዋ ከመጠን በላይ በላይ በላይ፣ ይሄማ በቃ ይሄ ይሄ ሊሆን በቃ አይችልም እስከሚባል ነገር ተደሰተች። ከዛን ናታንም ግራ ተጋባ። በቃ ጥሏትም እንዳይሄድ ግራ ተጋባ። ናታን ጥሏትም የሄደበት ምክንያት ወንድሟ መጥቶ ሊወስዳ ሲል ነው። ከዛን ለዲያራ እናት ችግር የለውም እኔ ደውዬ ካለችበት አመጣት አለው። የዲያራ እናት አትጨነቂ አለ። በስተመጨረሻም በስተ መጨረሻም ካለችበት ደውሎ ይዟት መጣ። በጣም ደስ ይላል ማለት ነው። እናም ሲቀጥል ሎሊት ደግሞ በጣም ነገረኛ ናት። በነገራችን ላይ አሁን ላይ ገና ለገና ፍቅረኛ ያዝኩ ብላ ደስታውን አጣጥማ ሳትጨርስ ደስታዋን ለማበላሸት በጣም ጥረት እያደረገች ነው። ያው ሎሊት ኃይለኛ እና ተንኮለኛ እንደሆነች ሁላችንም ጠንቅቀን እናውቃለን። ወይኔ ቤዝ ብታይ እና ኦዴ እሷ ልጅ እኮ እንደዚህ እሷ ልጅ እንደዚህ እሷ ልጅ እንደዚህ እያለ ምናምን ምናምን ቅብርጥጽጽ ስማ የምር የገረመኝ እንደ ጤነኛ ናት። ግን የምር ጤነኛ ናት እንዴ? ነው ያልኩትኝ የሚገርማቸው ነገር ማለት ነው። በቃ ያለውን የሌለውን ያለውን የሌለውን እንደዚህ መቀበጣጠር ተገቢ ነው ብዬ አላስብም። በቃ ቅብ ጥርጥር ስታደርግ ወይ ጉድ ብዬ አሰብኩኝ። አንቺ አፍሽን ሰብስቢ ባክሽን። ትሰሚያለሽ? አፍሽን ሰብስቢ። መቼም መቼም መቼም እኔ አላምንሽም አላምንሽም መቼም አላምንሽም። ስለዚህ ተጠንቀቂ፣ ሎሊት አለቻት። ከዛም ሎሊት እኔ ላንቺ ብዬ ነ፣ ብትፈልጊ እንደፈለግሽ ሁኚ እኔ ላንቺ ያዝኝ ነ እንዲ። የምን ማዘን ስለምን ማዘን ምን አገናኘው ሲጀመሩ ማለት ነው እንዴ? እንደዚህ እንትን እያለቻት ደግሞ ምን አገናኘው ሲጀመሩ። እውነት ለመናገር እስኪ ምን አገናኘው አስባችሁታል ግን እና ገና ለገና እንደው የሚጣፍጥ ፍቅር ሲጀምሩ በእነሱ ፍቅር ጣልቃ መግባት ምን ማለት ነው? እኔ ግራ ገብቶኛል። በነገራችን ላይ ማለት ነው የሎሊት ተንኮል እንደቀጠለ ነው። ግን ቢሆንም አይሳካላትም። ቤዝ ደግሞ አላመነቻትም። አንቺ ዝም ብለሽ ነው፣ ተጠንቀቂ አለቻት። ከዛ እኔ ለአንቺ ብዬ ነው። ምን ነው ጭራሽ እንደው እኔ ለአንቺ ብዬ ስትላት፣ ከዛ ስትወጣ ግቢውን በቪዲዮ እየቀረጸች ነበረ ሎሊት በእንትን እንደዚህ ዞር ዞር እያደረገች እየቀረፀች እያለ ምንም ነገር ወፍ የለም። ለምን ባለፈው ያፌት የምታስታውሱ ከሆነ ትዝ ይላችሁ፣ እኔ ይሆልሽ ነግሬሻለሁ፣ ናታንን ተከታተይው አለበለዚያ በቪዲዮ ግቢውን በሙሉ መቆጣጠር ትቻለሽ ብዬሽ ነበረ፣ ግን አንቺ አልሰማ አልሸኝ አላት። ከዛ ይኸው እኮ ይኸው ማንም ሰው ለምሽ፣ እንዴት ነው የማደርገው ከዚህ በላይ ምን አድርጌ ነው የሚለኝ፣ ምናምን ምናምን እያለች ታሽከረክረዋለች ስልኳን ማለት ነው። ወዲህ ግድም፣ ወደዚህ ግድም፣ ወዲህ ግድም ብታደረገው ወፍ የለም። አሁን ላለቃይ ምን ብዬ ነው የምናገረው? እንዴ ምን ብዬ ነው የምናገረው? መጨረሻ ላይ ብታሽከረክረው፣ ብትቀርጽ ምንም የተፈጠረ አዲስ ነገር የለም። የሚገርማችሁ ነገር ምንም አዲስ ነገር የለም። ከዛም በኋላ ከዛም በኋላ ቤዝ አስጠነቀቀቻትና እና ጥላት ሄደች። ቤዝ አስጠንቅቃ ጥላት ስትሄድ ሁለተኛ ስለና ኦርና ስለኔ ስማችን የምታነሽ ከሆነ ተጠንቀቂ፣ እኔ ነግሬሻለሁ፣ የመጨረሻ ማስጠንቀቂያ ነው ስትል ሁላችሁም የመጣችሁ ምንድነው እኔ ላይ ምዘሉት እንዴ ሎሊት፣ ምን ታድርጋችሁ እንዴ ምን አድርግኝ ነው መቱልኝ፣ ባካችሁ፣ ተፋቱኝ አለች። ከዛም በኋላ በስተመጨረሻ የሚገርማችሁ ነገር ማለት ነው በስተ መጨረሻ የሚገርማቸው ነገር ቤዝም ጥላ ሄዳ የሆነ ቦታ ላይ ስለ ሂቤ የሆነ ታስታውሳለች። ከዚህ በፊት ሲጫወቱ የነበሩበት እርስ በራሳቸው እየሮጡ ምናምን የሂዊን ትዝታ ትውስታ ማለት ነው፣ መጣላት ከዛ ወይኒ ሂዊ የትሆን እዚህ ጋ ኩበት ውስታ ይመታ ነበር ብላ ለናኦድ ደወለች። ናኦድ ደግሞ እስኪ ተረጋግኛ ተረጋግተን እንፈልጋታለን። አይዞሽ የኔ ውድ አላት። ከዛም አይታት ውስጧ ምን ብለው፣ ወይኔ የት ትሆን? ምናልባት አያታው ጋር ናት። አሁን የት ብዬ ልፈልግ? ወዴት ልበል? የትስ ብል? እንዴት ነው የማገኛት? አሁን ምን ማድረግ አለብኝ? ምንድን ነው የምሆነው? አለች። ጥያቄ ሆነባት። ለቤዝ ለምን ሂዊን እየፈለገቻት ነው? ሂዊ ታግታ እንዳለች አታቅም ቤዝ መታገቷን ቤዝ አታውቅም። የሚገርማችሁ ነገር ማለት ነው። እና ስለማታቅ ምናልባት አያቷ ጋር ትሆናለች፣ ምናልባት ኤኬሌ ጋር ትሆናለች፣ ምናልባት እንደዚህ እንደዚህ እያለች ነው አሁን ላይ እሷ የምታፈላልገው። የሚገርማችሁ ነገር ማለት ነው። በጣም ከባድ ነው። እና እንደዛ እየተዋደዱ በቃ የሌለ ላይፍ በነገራችን ላይ በቃ የሌለ በጣም ከመጠን በላይ ሲዋደዱ ነበረ። በስተመጨረሻ ግን ሌ የፍራታ ብላ ሂዊ አንቺ፣ ይሄ ሰርግ ካልተመቸሽ እማትፈልጊ ከሆነ ግዴታ ከሆነ እኔ ከጎንሽ ነኝ እያለች ስታወራ፣ አይ ሂዊ ራስሽን ጠብቂ፣ ይሄ ያለቀ ነገር ነው ስትላትም ስታስጠነቃትም ለእኔ ችግር የለም እኔ አንዴ ሞርስኝ ያለው የሚፈጠር ነገር ካለ ይፈጠር፣ ችግር የለውም አለች። ከዛ አይ በፍጹም በፍጹም እንዲህ ሊሆን አይችልም እኔ እነግርሻለሁ ራስሽን ጠብቄ ስትላት በቃ አንዴ አሁን የህዊ ሀሳብ እኔ ምንም እሆናለሁ የታገቱ ሴቶች ቢፈቱ ኤፍራታም ደግሞ በግዴታ ከምታገባው ከያፌት ብትለያይ የናታን ብትሆን ብላ ነበር አቅር የተነሰችው ግን ዞሮ ዞሮ እቅዱ ከሸፈ ጥሩ ነገር ነበር ያሰበችው እንኳን ሌላ ይቅርና ለቤዝ ራሱ በጣም ጥሩ ነገር ታስብ ነበረ በፊት እውነት ለመናገር በጣም መስዋዕት ትከፍል ነበረ፣ ግን በስተመጨረሻ ሁላችንም እንደምናውቀው እንደዚህ ሆኖ ተገኘ ማለት ነው። እና መታገቷን ቤዛ አታውቅም፣ ማንም ሰው አያውቅም። እና ያሳዝናል በጣም በቃ። እሷ በተለይ ለሴቶች ያላት ክብር እኔ እንጃ፣ ምን ልበላችሁ በተለይ ለታገቱት ሴቶች እንደምንም ብደርስላቸው ፖሊሲነት የቱ ጋ ነው እያለች ጥራ በጣም እየጣረች ያለ ነው ይሄ ነገር የተፈጠረው እና ሲያግታት ራሱ የሚገርማችው ነገር የሆነ አላለል የሆነ ዝም ብሎ እንትን እንደማውራት እንደመጫወት ነገር፣ እዚህ እየቀለደ እያወራ እየተጫወተ ምናምን ይዟት ላጣርጎ ለምን አግታት አላመነችም፣ ወስዶ ሴቶች ላይ ሲቀላቅላት እሷ ገና ለገና እነሱ ለማስመለጥ የምታደርገው ጥረት ይሄ ነገር ደግሞ ያላሰበችው ተፈጠረ። ከዛ ደነገጠች። ወይኔ እያለች ራሷ መውቀስ ጀመረች። ቤዝም ደግሞ ግራ ተጋባች። ቤዝ ግራ የተጋባች ምክንያት በሕልሟ ማለት ነው። በሕልሟ ሁሌ ትመጣለች። በሕልሟ ሁሌ ስለምትመጣ ስታስበው በእውን አይደለም በሕልም ነው የምትመጣው። አይ መፈለግ አለብኝ ግዴታ መፈለግ አለብኝ ምን ሆና ይሁን? ብላ ለናኦድም ነገረችው። ናኦድም ቤዝ፣ አያሳስብሽ፣ እኔ ፎቶዋን እንትን ኮፒ አድርጌ ፕሪንት አድርጌው አሰራጨዋለሁ። ስለዚህ እናገኛታለን፣ ተስፋ አትቁረጭ፣ አይዞሽ ቤዝ አላት፣ ናኦድ ማለት ነው። ናኦድም እሺ፣ ችግር የለውም፣ እኔ ፎቶዋን አሰራጭቼ አስፈልጋታለሁ፣ አንቺ ለመረጋጋት ሞክሬ አላት። አሁን ላይ ና ቤስ በቃ የሌለ ፍቅር ጀምረዋል የጦፈ። ግን ዲያራን ናታን ሊቀርባት አይፈልግም። እሷ ግን ትወዷለች፣ ታፈቅሯለች። የዲያራ እናት ደግሞ የልጅ የልብ ስስ ነው፣ ቶሎ ነው የምታፈቅረው። ስለዚህ እባክን እንዳትቀርባት፣ ስራህን ጠንቅቀ ስራ፣ እራቃት እያለች ታስተነቅቋለች ናታንን። ናታን ደሞ እኔ ችግር የለብኝም ጨረቃዬን፣ ምናህል እንደማወዳት ምንህል እንደማፈቅራት በያፌት ምክንያት የተቀማውትኝ። ስለዚህ እኔ ለእሷ ስል እስከ ጥግ ድረስ ሄዳለሁ እንጂ ሌላ ሴት እኔ እንጃ ልቤ በፍጹም የሚያፈቅርም አይመስልኝም። ብሎ ሲያወራ ከዚህ በፊት ሰምታለች፣ የዲያራ እናት ያፌትም ኤፍራታን እንደነጠቀው በደንብ አድርጋ የዲያራ እናት ስለምታውቅ፣ ዲያራ ደግሞ ያየችውን ወንድ ለማፍቀር ልቧ በቃ ቶሎ ነው እንትን የሚለው ማለት ነው። በዛም የተነሳ ነው ልጄ እኮ ቶሎ ነው የምታፈቅረው፣ ቶሎ ነው ሰው የምትግባባው። ስለዚህ ከቻልክ ባክን ራቃት፣ በፍጹም ይሄ እንዳታደርገው፣ በእሷ ፊት ለፊት አለች። ከዛም በኋላ ረ የዲያራ እናት አረ አያሳስበሽ፣ አረ ችግር የለውም እኔ እኮ ይህንን ስራ የምሰራው እንደ ሆኖልኝ ተሳክቶልኝ፣ ለሄፎ ስለ እኔ እስከ ጥግ ድረስ መሄድ እፈልጋለሁ አለ ማለት ነው። ከዛም አረ አያሳስብ፣ ብርም ብትፈልግ ምንም ብትፈልግ እኔ ከጎንክ ነኝ አለችው። የዲያራ እናት እኔ ከጎንክ ነኝ፣ ልጄ ምንም አያሳስብህ አለችው ማለት ነው። ከዛም በኋላ እሷም ስታበረታታው፣ እሱም በረታ ያላሰበውን ስራውን መስራት ጀመረ። የሚገርማችሁ ነገር በጣም ደስ ይላል። እናም አሁን ላይ ስራውን ትኩረት አድርጎ እየሰራ ይገኛል ማለት ነው። በጣም በነገራችን ላይ አሁን ላይ በጣም በቃ የሌለ ስራ በጣም በቃ በጣም ጎበዝ ሆኖ ነው የሚገኘው። እና የሚገርማችሁ ነገር በስተመጨረሻ እኔ ከጎንክ ነኝ ብርን ብትፈልግ፣ ምንም ብትፈልግ እኔ ከጎንክ ነኝ አለችው። አበረታታችው። እሱም ወስኖ እሺ ዲያራናት የምትይኝን ሁሉ ለማድረግ ዝግጁ ነኝ ብሎ ለጨረቃ ይስል እኔ ምንም እሆናለሁ ብሎ ወስኖ ተነስቷል። በጣም ደስ ይላል። ሲቀጥል ኤፍራታ የዲኤን ምርመራ ሲረጋገጥ ደስ የሚለው ነገር ማለት ነው። ሆነት ደስ ብሎኛል። የናቱ መሆኑ ተረጋግጧል ማለት ነው። ልጁ የናቱ ነው እና ያፌት ፌንት ነቅለው እሷ ለነቀ ሲያረጋት ናታን ተናዶ ፈነከተው። ወይኒ ይገርማል እኮ ግን፣ እናም በስተ መጨረሻም እኔ ለኤፉ ስል እኔ ምንም መሆናለው ነው የሚለው ስለዚህ፣ በዚህ ናታን ኤፍራታን ስለሚያፈቅር ዲያራጋ እንዲቀርብ አትፈልግም የዲያራ እናት ለምን ዲያራ እንድትጎዳባ ስለማትፈልግ እኔ በልጅ የሚመጣብኝን ሰው ማንንም ሰው ነው ያልፋታም እያለች እያስጠነቅቃች ትገኛለች ማለት ነው እናም እንደዛ ሆኖ ሳለ ኤፍዬ እናቷ ጋር መታ ነበር ናፍቀሽኛል ልጄ ለአንቺ ስል ጉልት ወጥቼ ከጉሊት ነው ናታን ተነሺ ሌላ ስራ እንሰጥሻለን ብሎ ያነሳኝ እና ባክሽ እናፍቀሽኛል አለቻት ከዛም ዳግምም ደወለላት በድጋሜ ለማን ለኤፉ ዳግም ሲደውልላት ኤፍራታ ደግሞ ምንድን ያለችው፣ ችግር የለም ዛሬ ጠዋት እናንተ ጋር ሄድና ቤተ ክርስቲያን አብረን እንሄዳለን፣ ጸሎት እናደርጋለን አለች። ከዛም አብረው ጸሎት ሄዱ። ጸልየው ምን ብለው ገንዬ ሰላሙኝልኝ፣ አልፎ አልፎ እየመጣው አይሻለው ስትላትም እንዴ ልጅ ግን ከሳችብኝ፣ ምን ተፈጥሮ ነው ምን ሆና ነው ብላ ገኒዝም ብላ ታያታለች። ኤፉዬን ማለት ነው እንዴ ልጅ እኮ ከስታብኛለች፣ እንደመጀመሪያው አይደለችም። ምን ተፈጥሮ ነው ምን ሆና ነው እያለች እያሰላሰለች፣ ብታውጣውም ብታወርደውም፣ በስተ መጨረሻ ግን የሚገርማችሁ ነገር ማለት ነው የሚገርማችሁ ነገር ያው እሷ እርጉዝ መሆኗን አታውቅም። እርጉዝ መሆኗን አታውቅም እና እርጉዝ መሆኗን ምንም የምታውቀው ነገር የለም የማን የኤፍራታ እናት ማለት ነው ገኒ ገኒ ምንም የምታውቀው ነገር የለም የሚገርማቸው ነገር። እናም ለዛ ነው ምንድን ነው ግን ልጄ እየከሳችብኝ ነው፣ ምን ሆና ነው አሟት የሆን እንደ ፉዬ እኮ እንደ ድሮ አይደለችም፣ ከስታለች። ግን እኮ እርግዝናው ነው ያከሳት። እርጉዝ እንደሆነች ገኒት ደግሞ ስለማታውቅ አይፈረድባትም። ከዛም በኋላ በስተመጨረሻው ወይኔ ምንሆና ሆና ነው ልጄ፣ ምን ሆና እንደዚህ የከሳችው እያለች እያለ ጠርጥራለች። ኤፍራታ ራሱ አይን አይናቸውን እያየች እየሮጠች ከፊታቸው ጠፋች። ከዛ ቤት ስትሄድ አቤል ነበር አቤል የተመታ አይደል፣ ዝም ብሎ ቴሌቪዥኑን ይጎረጉራል። እንደው ለአንተ ስልችን ቴሌቪዥን ከዚህ አንስችል ካልደበኩ እኔ ሰው አይደለው እያለች ትገኛለች። አቤል ደግሞ አሁን ላይ ያፌት እንኳን ከቤት ውጣ እንኳን ቢለው የሆነ መረጃ በእጁ ላይ ይዟል። ሳጥኑን ማንም ሰብሮ የማይችለውን ሳጥን ሳጥኑን፣ የሚገርማቸው ነገር ክስክስ አድርጎ ሰብሮት አቤት ተንኮሉ እኮ የሌለ ነው የምር። ክስክስ አርጎ ሳጥኑን ሰበረው። የሚገርማችሁ ነገር ክስክስ አርጎ ሳጥኑን ሰብሮ የታገቱ የሴቶችን ፎቶ እያንዳንዱን በስልክ አንስቶ መረጃውን ይዞታል። እዩት ተንኮሉ። ያፌት አያውቅም። አሁን ያፌት ከዛ ቤት እንዲወጣ ስለሚፈልግ ለደቂቃ በያፌት ቤትም ያፌትም አቤል እንዲኖር ስለማይፈልግ ለደቂቃ አይኑን ለማየትም የአፌት ስለማይፈልግ አሁን ላይ የሚያስፈራራበት ዘዴ አግኝቷል። ለዛ ነው የአጎቴ ሚስት ምንሆኖች ነው የምትናደጅ ምናምን ሲላትና እሷም ደግሞ የናታን ከዚህ በፊት የምታስታውሱ ከሆነ የሆነ መረጃ ቪዲዮ በሱ እጅ አለ በአቤል እጅ እና ይህን ቪዲዮ አሳልፎ ይሰጣል ብላ እሷም እየፈራች ነው። አሁን ላይ ደግሞ የአፌት ከዚህ ቤት ውጣ አይንን አላይ መስር የሚል ያፌትን ማስፈራረት ደግሞ ፎቶውን የሚገርማችሁ ነገር አንስቶ ቁጭ አድርጎታል። ይወት ተንኮሉን፣ አቤት ተንኮል ይገርማል። ብቻ ያም ይም ሆነ ያም ይም ሆነ ሁሉም ነገር እንደሚስተካከል ተስፋ አረጋለሁ እና ከባድ ነው የአቤል ተንኮል፣ ከባድ ነው። አሁን ላይ ያፌትንም ማስፈራረት ይችላል። ኤፍራታንም አስፈራርቶ ዛቤት ዘና ብሎ መኖር ይችላል ማለት ነው። እና የአቤል ተንኮል እንደቀጠለ ነው። ለዛሬ እ የመጣሁት ቪዲዮውን ይመስላል። ውድ እና የተከበራችሁ የሀረግ ድራማ ተከታታዮቼ፣ እንደተለመደ አስተያየታችሁን በኮሜንት አስቀምጡ። በጣም አሪፍ እና በጣም ምርጥ በጣም አስተማሪ ድራማ ነው። እወዳችኋለሁ፣ አከብራችኋለሁ። ውድ ያደረጋችኋለሁ። ባይ ባይ።